ከሰሞኑ በስፋት በዚህ በማህበራዊ ድረገጽ ላይ እየተዘዋወረ ካለ መረጃ አንዱ የነ ካሙዙ ካሳ ነው ማለት ነው። ካሙዙ ካሳና ኒና እንግዲህ ልም ያለ የፍቅር ግንኙነት ጀምረዋል እየተባለ ይገኛል። እንግዲህ አብዛኞቻችሁ እንደምታስታውሱት ካሙዙ በሀገራችን ምርጥ የሚባል አቀናባሪ፣ ምርጥ የሚባል ሙዚቀኛ ነው። ኒናም እንደዚሁ አሁን ላይ ካሉ ወጣት እንስት አርቲስቶች የራሷ ግጥምና ዜማ የምትሰራ በሳል የምትባል ሴት አርቲስት እንደሆነች ይታወቃል። ከዚህ በፊት ደግሞ ካሙዙ እንግዲህ ትዳር እንዳለውና ከታዋቂዋ ድምፃዊት ትግስት ወይሶ ቆጨኝ የድሮዋ ትግስት፣ የዘጠናዎቹ ከእሷ ጋር ልጅ ወልደውም ጭምር እንደነበረ ይታወቃልና፣ ታዲያ በእነሱ መሀል ምንድን ነው የተፈጠረው? ከኒና ጋስ የምር የፍቅር ግንኙነት ጀምሯ ላይ የሚለውን መረጃ ወደ እናንተ ይዘን መጥተናል። አብራችሁን ቆዩ። ካሙዙ እንግዲህ በወላይታ በበኮሎ ሰኞ ከተማ የተወለደው ወጣት ቤተሰቦቹ እንግዲህ ክርስቲያኖች ናቸው። በተለይ አባቱ የጤና ባለሙያ ነው፣ እንደዚሁም እናቱ የቤት እመቤት ነበረች። ካሙዙ አንደኛ ደረጃ ትምህርቱን በወላይታ፣ ሁለተኛ ደረጃ ትምህርቱን ደግሞ በሶዶ ከተማ ነው የተከታተለው። በቤተ ክርስቲያን ውስጥም እንግዲህ በኳየርና በኪቦርዲስት ሆኖ ያገለግል እንደነበረም ይታወቃል። በ2004 እንደ አውሮፓውያኖቹ አቆጣጠር ለዘማሪና ሰባኪ ኢዮብ ዴኖ ሃሎ ባዶ የተሰኘ አልበም ሙዚቃን አቀናብሮ ነበረ። ከዛም እንግዲህ በ2007 ለቃቆ ጌታቸው አሮጌ አራዳ የተሰኘ ነጠላ ዜማ ያዘጋጀ ሲሆን ይህም ወደ ዓለማዊው የሙዚቃ ዓለም መንገዱን የከፈተለትም ነው ይባላል። በ2006 ወደ አዲስ አበባ ሄዶ ሻኩራ በተባለው የራሱ ስቱዲዮ ሙዚቃ መስራትን ጀምራል። በዚህም ስቱዲዮ ውስጥ እንግዲህ ከሁለት ሺህ በላይ ዘፈኖችን እስካሁን እንደሰራ ነው እንዳቀናበረም ነው የተገለጸው። ለዚህም እንግዲህ የኢትዮጵያ ባህልና ቱሪዝም ሚኒስቴር እንደ አውሮፓውያኖቹ አቆጣጠር በ2021 ለኢትዮጵያ ሙዚቃ ላበረከትከው አስተዋጽኦ ብሎ ሸልሞታል። በዚህም ጠቅላይ ሚኒስትሩም እንደዚሁ በተለያየ አጋጣሚዎች ላይ አግኝቶ ስለ እሳቸውም አንዳንድ ያለውን ፖዘቲቭ የሆነ መረጃ ሲያስተላለፍ እንደነበረ ይታወቃል እና ወደ ሙዚቃው ዓለም በልዩ ተሰጦ የተቀላቀለው ካሙዙ ለበርካታ አንጋፋና ወጣት ድምፃውያን ከነጠላ ዜማ እስከ አልበም ድረስ የሰራ ነው። እምብዛም የንግግር ሰው ያልሆነው ካሙዙ ኮስታራ እንደሆነ ብዙዎች ቢናገሩም፣ በተቃራኒው ደግሞ እጅግ በጣም ቀልድ አዋቂም ጭምር ነው ይሉታል። ዝም ብሎ ሰውን መውደድ የህይወት መመሪያው ነው። በማካፈል በመስጠት የሚያምን ከማንም ጋር የግል ጸብ የሌለው ምንም ስለ ራሱ ደግነት እንጂ መጥፎ ነገር ሲወራ የማይሰማ አርቲስት ነው። እንግዲህ የደቡብን ብሎም የኢትዮጵያ የሙዚቃ አብዮት ላይ የራሱን ቀለም ይዞ የመጣ ትልቅ አሻራም እያሳረፈ ያለ አርቲስት ነው። ከሙዚቃ ጎን ለጎንም እንግዲህ በመዝናኛ ኢንዱስትሪውም ተቀላቅሏል። በ2022 አካባቢም በቦሌ መድኃኔ ዓለም ጀርባ በተለምዶ ከቤ ኬክ ተብሎ በሚጠራው አካባቢም በቀድሞ ስሙ ዲሲ ላውንጅ ተብሎ በሚጠራው ቦታ ላይ ትሩስ ላውንጅ ብሎ ልዩ የምሽት መዝናኛ ክለብም ከፍቷል። እንደዚሁም በትራንስፖርት ላይ ተሰማርቶም በንግድ ላይ ሌሎች ስራዎችን፣ የምግብ ቤቶችን ጨምሮ እንደዚሁ በንግድ ስራዎች ላይ እንግዲህ ሰፋ አድርጎ ከሙዚቃው ባሻገር እየተንቀሳቀሰ ያለ ወጣት ባለሀብት ነው ማለት ይቻላል። ትግስት ወይሶንም እንግዲህ እንደምታውቋት በዘጠናዎቹ መጨረሻ አካባቢ በተለይ በጣም ምርጥ ምርጥ የተባሉ ሙዚቃዎችን ስታደርሰን የነበረች እንስት ነች። በተለይ ቆጭኝ የሚለው ሲንግል ሙዚቃዋ ብዙዎችን ያነጋገረ በጣም ብዙዎችም ይሰማቸው የነበረውን ስሜት የዘፈነች እና በርካታ የሆነ አድናቆት የተቸራት አርቲስት ነች። እሷም እንግዲህ በጣም ትንሽ በዚህ በአዲስ አበባ ያደገች ብትሆንም በዘመድ ቤት ያደገች ቤተሰብ ያላሳደጋት ትንሽ ብዙ ውጣ ውረዶችን ያየች፣ ገና በልጅነቷ ጀምራ ለሙዚቃም ትልቅ የሆነ አስተዋጽኦ የከፈለች ፈቃድ አታገኝም ነበረ። እንግዲህ በአጥር እየዘለለች ተደብቃ እየሄደች ጭምር ናይት ክለብ ስትሰራ እንደነበረ፣ ሙዚቃ ስቱዲዮ እንደዚሁ ተደብቃ እየሄደች ነው ሙዚቃዎችን ልትሰራ የቻለችው። እና በርካታ የሆነ ውጣ ውረዶችን ውረዶችን ያሳለፈች አርቲስት ነች። ታዲያ ካሙዙ ሙዚቃዎቿን በመስራት ጭምር ከልጅቷ ጋር ሊገናኝ ችሏል ማለት ነው። ከዚህ በኋላ ሁለቱ የፍቅር ግንኙነት ጀምረው ትዳርን ይመሰረታሉ። በዛም እንግዲህ የልጅን ማፍራት ችለዋል። ከዛ በኋላ እንግዲህ ወደ ሃይማኖት በማመዘን ሙዚቃውን እርግፍ አድርገን ትተናል ከማለት በሚዲያ ጭምር አብሮ በመምጣት እንግዲህ ሚዲያ ላይ ሁለቱም ተናግረው ነበረ፣ አርቲስት ትግስት ወይሶና ካሙዙ ካሳ። ይህንን ካለ በኋላ ግን ብዙም ሳይቆዩ ሙዚቀኛው ካሙዙ ግን ብዙም ሳይቆይ ተመልሶ ወደ ሙዚቃው ሊመጣ ችሏል ማለት ነው። ምንም እንኳን በሃይማኖቱ አሁንም ጠንካራ እንደሆነ ቢነገርም ነገር ግን ሙዚቃውን ሊያቆም አልቻለም። አቀናበሩን ተመልሶ በዛው በሻኩራ ስቱዲዮ ሊቀጥል ችሏል። እንግዲህ እነዚህ ሁለት አርቲስቶች ታዲያ ለረጅም ጊዜ የቆየ ግንኙነት ቢኖራቸውም ነገር ግን ከኒና ጋር የጀመረው የፍቅር ግንኙነት ደግሞ ከሰሞኑ እውነት ነው የተባለ ብዙዎችን እያነጋገረ ይገኛል። ኒናን እንግዲህ እንደምታውቋት በተለይ ከያሬር ነጉ ጋር ይመስለኛል አንድ የታወቀችበት ሲንግል ሙዚቃ በ2019 የለቀቁት ላይ የፈመሰችው ከዛ በኋላ እንግዲህ በርካታ ሲንግል ዘፈኖች ልትለቅ ችላለች። እንደዚሁም አልበሟን በ2022 ካሙዙ ካሳ ፕሮዲውስ አድርጎላት ሙዚቃውን ጭምር አቀናብሮላት ግጥምና ዜማውን ራሷ ኒና ግርማ በመድረስ ማጀቴ የተሰኘ እንግዲህ የካቲት 10 2022 ዓ ምርጥ የሆነ አልበሟን ለህዝብ ልታደርስ ትችላለች ማለት ነው። ከዛም እንግዲህ ከተለያዩ አርቲስቶች ጋር በመጣመር የተለያዩ ሙዚቃዎችን ሰርታለች እቺ እንስት ሙዚቀኛ ነገር ግን ከሙዚቃው ባሻገር ደግሞ አይነጣጠሉም፣ አይለያዩም፣ ሁለቱ ጠበቅ ያለ ጓደኝነት ነው ያላቸው እየተባለ ይናፈስ ነበረ። ብዙ ቦታዎች ላይ አብረው ሲሄዱ አብረው መሐሙድን ጭምር አብረው በአንድ ወቅት ስቴጅ ላይ ሲሸልሙት ግንኙነታቸው ጉዳይ ከፍ ያለ ነው ምርጥ የሆነ ጓደኝነትን ያላቸው ሲባል ነበር። ይሁንና ግን አሁን ላይ የፍቅር ግንኙነት መስርተዋል ከዛም አልፎ አብረው እየኖሩ ይገኛሉ እየተባለ ነው። እንግዲህ ይሄ መረጃ ወደፊት በእርግጠኝነት ግልጽ ሆኖ በሁሉም ዘንድ እንደሚታወቅ እሙን ነው። ይሁንና ግን የቀድሞ ባለቤቱ ትዕግስት ወይሶ ምንም ያለችው ነገር የለም። ፍቺ ፈጽመው ይሁን አይሁንም የታወቀ ነገር የለም። ነገር ግን ደግሞ ብዙዎች የንብረት ክፍፍል አላደረጉም ከኒና ጋር የጀመረው ግንኙነት ዝም ተብሎ ነው። አብረው መኖር የጀመሩት ብዙ ጊዜ ከቤቱ ቀርቶ እንግዲህ ሌላ ቦታ አፓርትመንት ተከራይተው አብረው እየኖሩ ይገኛል እየተባለ ነው በስፋት የሚገኘውና፣ እንግዲህ ወደፊት ምናቅ ይሆናል ብዙውን ስለነሱ ማለት ነው። አሁን ላይ ያለው መረጃ ግን ይህን ይመስላል። ለማንኛውም ወደፊት በእነዚህ አርቲስቶች ዙሪያ ያለውን መረጃ እየሰማን ወደ እናንተ የምናቀርብ ይሆናል። እስከዛው ድረስ መልካም ቆይታው።